አሰላም አለይኩም ወረሐመቱላሂ ወበረካቱ። እንዲና የተከበራችሁ የሙዬ ቤተሰብ ወይ እንዲናችሁ ሰላም ናችሁ? ወይ እኔ አለሁ አልሐምዱሊላሂ። ሁላችሁንም ሰላም ብያለሁኝ፣ በያላችሁበት ሰላም ሁኑ። እንግዲህ ሞትሞጄ ውሀ እየቀዳሁ ነው። እንዲህ የምታዩት የሚያምር ውሀ ነው። ምንጩ ብዙ ነው። በነገራችን ላይ እኔ ብቻዬን ያለውን መርጬ ነው፣ ብዙ ሰው ስለነበረ እና ጨርቅም ውሃ ጨርቃ ጠባም ውሃ መቅዳያትም ነው፣ በየሁሉም ነው ማለት ነው። እንግዲህ አንዲት እህቴ ቤቴን ላኪልኝ ያልሽኝ ልልክልሽ ነበር ስምሽንም አንደኛ ስምሽንም ስላላወቅኩት፣ ያው ሀገርሽን ብቻ ነው የነገርሽኝ እንጂ በይሞ ደውይልኝ፣ ወይንም ሪከርድ ያስቀምጭልኝ ወይንም ኮሜንት ያስቀምጭልኝ እንሻላ በደምባርጌ ቦታውን ትክክለኛች፣ ማነሽ ለወቅሽ እና እንሻላ እልክልሻለሁኝ። የምፈልጉትን ነገር ንገሩኝ። እንሻላ እልክላችኋለሁ ማለት ነው እና በኢሞ ደውይልኝ ቁጥር የልንገርሽ፣ ዜሮ ዘጠኝ ስልሳ ሶስት ስልሳ ዘጠና ሁለት ሰባ ስድስት በሂባ ኢሞም ታገኝኛለሽ ማለት ነው። እና ኢንሻአላ ቀርጬልሻለሁ። ዛሬ ብዙ ሰው ጠይቄ የቆየ አላወቀ ስም ስምሽን በትክክል ስላላወቅሁት ላውቀው አልቻልኩም። ለቀርጥ መክሬ ነበር ማለት ነው። እና እንግዲህ እስቲ ጨርቅም እያጠብኩ ነው ሞትሞጄ ወንዝ። የናፈቃችሁ በትዝታ በዛ ላይክሸር ሼር እያረጋችሁ ማለት ነው እንግዲህ ማቶቹ ጋራ ወንድሞቼ እህቶቼ፣ ልጄ ጋራ አብሬ ጨርቅ እያጣብኩ ነው። ሞትሞጄን ገና እኔ ምን እንደመጣሁት ነው ያየሁት ነበር። አሁን ገና ደሞ ወረድኩኝ። ቢረግጡት እንኳን የማይድ የፈርስ ሞትሞጄ ውሃ፣ በጣም ድርቅ እንኳን በሆነበት ሰዓት መሻላ ብዙም አይደለም ቆንጆ ነው እላችኋለሁ። እንግዲህ ማቶቹ ጋር እንትን እያልኩት እያጣጣብኩ ነው ወት ውሃው ራሱ ማለት ነው። ቢረ ቅጡት እንኳን አይድ የፈረስም፣ ደስ ሲል ሲያምር በተፈጥሮ ባምባዴር ምናዴር በጣም ደስ ይላል ማለት ነው። እና አላህ ለሀገራችን ያብቃች፣ ውዶች የናንተንም ለእንዲዚህ ያለ አብቅመች፣ ሀሱ ሆነን ምንመኘው ሀገራችንን ገብተን ቤተሰቦቻችን ጋር ተዋይተን ምናምን ነው ና ምንለው። ሁሉም ሀሳብና ደረጃ ሁሉም ሊኖረው ይችላል። አላ ለሀገራችሁ ያብቃችሁ። ሁሉም ያሰበው የሆነ የክን ያሟላላችሁ። ግን ስፔክ ከሰራችሁ ሞልቶ አይሟላምና መጥታችሁ ለመውለድ በሀገራችሁ ለመኖር ሞክሩ። ትልቁ ደረጃ ደግሞ የሰው ልጅ ሰርቶ የለፋበትን የላበቱን ሲኖርበት ነውና። አላህ ለሀገራችሁ ያብቃችሁ እላችኋለሁ ውዶችዬ። ሀገራችንንም ሰላም ያርግልን። ትልቁ ነገር ደግሞ ሰላም ነው። አላህ ሰላሙን ያምጣልን። አገር ሰላም ከሆነ ሁሉም ነገር ቀላል ነው። ት እንግዲህ ሁሉም ሀያ ጭኑ ጭኑ ውሀ ቀርቶ ጨርቁና ታጥፎ አሁን የብዙ ሀገር የብቻ ብቻ ነው፣ የልብስ ማጠቢያ ብቻ ነው፣ የውሃ መቅጃ ብቻ ነው። የእኛ ግን ውስጥ እዛው ዘላለም ዘዋችንን ቀርተን አጣጥበን ነው የምንቃ ነው። እንግዲህ ጠዋት የወረድኩኝ እስከ ሰባት ሰዓት ደርሼ ማለት ነው። እንደምታውት ሀብቶ ወርጓ አሁን ጨራርሼ ወደ ቤቴ እየሄድኩ ነው ማለት ነው። ማቶቹ የማቶቹን የሚሁሉን ምስል ያው ቆየሁኝ። ደሞም ሶስት አህያ ነበር የያዝነው የእሳቸውንም ቀዳን ጫንስን።